ብሩኬ ዛሬ ተመልሶ ባይመጣ ኑሮ ከራሱ ላይ መዘዝ አምጥቶ ነበር። ሄዶ ቀርቶ ቢሆን ኖሮ አይለቁትም። የብሩኬ ወንድሞች ደግሞ አቤት እንዴት ደስ እንደሚሉ ማለት በጣም ተናደውበታል። ነገር ግን ከዚህ ጋር ምንም አይነት ነገር መናገር አልፈለጉም። በጸጥታ ነበር ያለፉት። ሰላም ቤተሰብ እንዴት ናችሁልኝ? ውዶች ዬ ሰላማችሁ ይብዛልኝ። እንግዲህ ተበቅሏቸዋል። ያው ባለፈው ሀብትሽ ማለት ለሀይሚ ተበቅሎላት ነበር አይደለም? አሁን ሀይሚ ምን አደረገችሽ? የተበቀሉ እነሱ አደሉ እንዴ ብሩኬ። ለማንኛውም ወዶች በቃ ፕራንክ ነው፣ ደስ ሊለን ይገባል። ዛሬ ግን ማለት ነው ብሩኬ ተመልሶ የመጣበት እኮ እኔ ብዙ ጊዜ ከብሩኬ ላይ የምታዘበው ነገር የምር የምር ሁሌ የምማየው ነገር ነው እና ሀይሚ የእንባ ዘለላ እንድታለቅስ አይፈልግም። እውነት ለመናገር ማለት ነው፣ ስታለቅስ እኮ አታልቅሽ ብሎ መትቀፍ አደረጋት። እና እና ወንድሞቹ ራሱ ይለያሉ ለሀይሚ ያላቸው ክብር በጣም ይለያል። በጣም ነው የሚወዷት፣ በፈጣሪ በጣም ነው የሚንሰፈሰፉላት። እንግዲህ ውዶችዬ እኛ አሁን ተስፋ ማድረግ ያለብን እነሱን ነው። በቃ ልባችን መጣል አለብን። በሀይሚና በብሩኬ መካከል የሆነ ነገር ቢፈጠር እንኳን እነሱ አሉ። በቃ ብሩኬንም ሀይሚንም ኮርኮም አድርገው ያስታርቁልናል ማለት ነው። ዛሬ ቅመሟ እጅግ በጣም ነው ያስደሰተችኝ። እነሱን ይዛ መምጣቷ በራሷ እንኳን መታ። ከሱ ጋር አልተገናኘችም። እነሱን ነው ይዛቸው የመጣች እና በጣም ጥሩ አንዳንድ እኮ ቡታጅራ የሚጠቅመው ለዚህ እኮ ነው። ምክንያቱም እዛ ጋ አዋቂ አዋቂ ሰው ነው ያለ፣ ታውቃላችሁ። በመካከል የሚገባ ሰው አለ። ምንም እንኳን ይሄ ፕራንክ ቢሆንም የእውነት ቢሆንም እንኳን ማለት ነው፣ ቢጣሉ እነዚህ ያሉ ወንድሞች አሉ ማለት ነው። እነ ብሩኬ ግን ማለት ነው ምን አስበ ነው አሁን? ልጁ ትናንትና ተድሮ ዛሬ ፕራንክ እንደዚህ፣ ዛሬ ሽርሽር ማለት ሲገባው፣ በጫጉላ ሽርሽሩ ቀን አንተ ፕራንክ፣ ሌላ ቀን አተነው ወይ ወንድሜ። እንዴ ምን አስቸኮለ እና ወዶች እዬ ነግራቸዋለሁ አር ባለፈው። ብሩኬ እኮ አሁን ከሱ ላይ ብቻ አይደለም መዘዝ የሚያመጣው እኛ ራሱ አለን። ወዶች እዬ እያሰብንበት እስኪ ቻለው ቻለው ሆዴ እያለን እንጠብቅ። ቀመሟል አሁን እኔ ሳስበው ከዛሬ ጀምራ የምታቀድ ይመስለኛል፣ ሀይሚዬ አዲስ አበባ ገብታ የምታደርገውን ፕራንክ። እንዴ ውታጀራ ከሄደች ጀምሮ እኮ ቀጠቀጣት እኮ በፕራንክ አድርጋለች እንዴ እሷ። አር አላደረገችም እንዴ አላደረገችም። ከሄደች ጀምሮ እሱ ነው እስካሁን ድረስ እያደረጋት ያለው እና መቼም የሚመጣውን እያሰብንበት እሺ። እና እንግዲህ ማለት ነው ሀፍትሽ ያው በአይነ ቁራኛ እያየዋቸው ነበር። እንዴት ነው አንተ አጎረሰች ምናምን ብለህ እንደዚህ የምትሆነው እያለ ነበር። እና ሀፍትሽ አሳቀኝ ማለት ነው። እኔ እኮ እያየዋቸው ነበረ። ከመቼ ደሽ ነው ያገ ቤት ደሽ ነው ያገኘሽ ልጁ ሲል እንዴት እንደሳኩኝ ማለት ነው። ሀይሚ ደግሞ አረን ያለች ልጁ መጥቶ ነው አለች። ልጁ ግን ማን ነው ያጎረሳት ግን ማን ነው? ብሩኬማ ቀንቷል ውዶቼ በጣም የቀናው ነው እንዴ ያጎረሰበትን እጁን መስበር ነበር እኮ ነው ያለው የቸረተውን አይታችሁታል አይደለም ያው እንግዲህ አይወዳትም ለምትሉ ሰዎች ማለት ነው ባይወዳት ያክል ብሩኬ በቅናት አያብድም ነበረ በማይወዱት ሰው እኮ አይቀናም ውዶችዬ በቃ ጀስታ አይታችሁ እንዳላያችሁት ምታልፉት አይደለም ስለዚህ ብሩኬ ለምን ያስቀናዋል ወንድሙ ራሱ እኮ አለ ቀንት ሆነዋል እምለኛው ወይኔ ውዶቼ በጣም ይቅርታ ግን ማለት ነው ሳቄ እንዳይረብሻችሁ እግዚአብሔር እኔ ቪዲዮን ሳይ ማለት ነው እምብራን፣ ከዚህ በላይ ነው የምስቀው። ከዚህ በላይ ማለት ነው ቀንቶ ነው ሲል ማለት በጣም ነው ያሳቀኝና እንግዲህ፣ ማለት ያው በቀናት ያለ ነው። እኛ ምን ቀናለን እያለ ነበር እና እነሱ ሁሉም፣ እኔ መቀና አለው በናን እያለ ነበር። እኔ ማለት ሰርግ ባይሆን ኑሮ ሌላ ሰው ቢያጎርስሽ ኑሮ ማለት ኖርማል ቦታ ላይ ብትጎራረሽ፣ እኔ ማለቅሽን ነበር እያለ ነበር እና እኮ ሀይሚ ሌላ ቦታ ላይ ምንም ነገር አላደረገችም። ያደረገችው ከሰርግ ላይ ነው። ስለዚህ ማንኛውም ሰው የሚጎራረስበት ቦታ ስለሆነ እንደ ው አስደነገጣት እንጂ ሀይሚዬ እኔና ደነገጠች እኮ ምን አድርጌ ነው እያለች እየተጨነቀች ነበር። ነው እኔ በጣም የሚከብደኝ ነገር ምን እንደሆን ታውቃላችሁ? ቤተሰብ አድርገሻል፣ ያን ነገር ታውቂዋለሽ፣ ተናገሪ። በኢየሱስ በጣም የሚያስጨንቀኝ ነገር ይሄ ነው። እኔ በቃ ከባዱ ነገር ማለት ነው ሳታውቁ እኮ የሆነ ነገር ልታደርጉት ትችላላችሁ አይደል እንዴ እናንተ። ስለዚህ እንደዚህ አይነት ነገሮች ያስጨንቃሉ። በጣም ተጨንቃ ነበረ እና ውዶቼ፣ ቪዲዮ ስታየት ላይክ ላይክ እያደረጋችሁ